እለተ ሰንበት ህዳር ሰባት ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በደሴ ዙሪያ ከባድ ውጊያ ተደረገም። የብልጽግና ኃይሎች ደሴ እንዳትያዝ በማለት ሰራዊቱን በገፍ አስጨርሰውታል። የሻለቃ ባለማዕረግተኛን ጨምሮ በርካታ የጦር አዛዦች መገደላቸውም ታውቋል። በሌላ የወሎ ግንባርም አንድ ካሶኒ የብልጽግና ጦር የተመታበት ውጊያ ያመት ድርጓል ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በጎጃም ትንቅንቁ ሲቀጥል ፋኖ በድል ላይ ድል እየደረበም ቀጥሏል። በዛሬው እለትም ውጊያው ሲቀጥል ያረጋ ከበደ መንግስት በትላንትናው እለት ታንክ እንደተቃጠለበትም አምኗል። የጥፋት ኃይሎች የህዝብን ሀብት አወደሙ ሲልም ያረጋ ከበደ መንግስት እየየውን አቅልጦታል። ዝርዝር ይዘንበታል። ጎንደር ላይም የአገዛዙ ጦር ተመቷል። የፋኖ መሪ ጭምር ጋብዘን ሰፊ መረጃም እና እናስደምጣቸዋለን ወዲህ ደግሞ አርበኛ ዘመነ ካሴ ለከተማ ህዝብ ጥሪ ያቀርባል። አርበኛው አዲስ አበባን ጨምሮ በመላው ሀገሪቷም የከተማ መጽ የሚያፋፍም ግብረ ኃይል አስርገን እናስገባለን ብሏል። የአርበኛውን ንግግር ይዘነዋል። በኢትዮጵያ ስለተከሰተው አደገኛ ቫይረስ ያሳወቁ ዶክተሮች ስለመታገዳቸው እንዲሁም የእንግሊዝ መንግስት ዜጎቹ ወደ ኢትዮጵያ አትሂዱ ማለቱን የምንዳስሳቸው ጉዳዮች ናቸው። ሰላም ጤና ይስጥልኛ፣ አድማጭ ተመልካቾች እንደምንቆ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 ቀዳሚው ያደረግኩት ዘገባ አልፋ አለው። እንደሚታወቀው ከሰሞኑ በኢትዮጵያ እጅግ አደገኛ የተባለ ገዳይ ቫይረስ መከሰቱ ይታወቃል። ከዚህ ጋር በተያያዘ የዓለም ትኩረት ስለሆነው በሽታ የተናገረው የጅንካ ሆስፒታል ሜዲካል ዳይሬክተር በኦህዴድ ብልጽግና ኃላፊዎች ትዕዛዝ ከስራ መታገዱ ተገለጸ። በጅንካ አጠቃላይ ሆስፒታል ለተከሰተውና መድበርግ ተብሎ ለተጠረጠረው አንድ ቫይረስ ወረርሽኝ መረጃ በመስጠት ዙሪያ ውዝግብ ተነስቷል። ከውስጥ ምንጮች ባገኘነው መረጃ መሰረት የሆስፒታሉ ሜዲካል ዳይሬክተር ዶክተር ቢኒያ ማስራት ከኃላፊነታቸው ታግደዋል። የሆስፒታሉ ሜዲካል ዳይሬክተር በብልጽግና አገዛዝ ከስራ መታገዳቸውን የተገነዘበው መርበርግ የተ ባለ አደገኛ ቫይረስ የስድስት ሰዎች ህይወትን ቀጥፏል ተብሎ በተገለጸ ማግስት በመሆኑ በአካባቢው መነጋገሪያም ሆኗል። መረጃውን ለሚዲያችን የሰጡ የውስጥ ምንጮች እንደሚሉት ሜዲካል ዳይሬክተሩ የተባረሩበት ምክንያት ዓለም አቀፍ ሚዲያዎች በቫይረሱ የሞቱ ዜጎች መኖራቸውን ማረጋገጣቸውን ተከትሎ እንደሆነም ገልጸዋል። በተጨማሪም የዶክተሩ ከኃላፊነት መባረሩ ምክንያት የሞቱ ሰዎችን ለትላልቅ ዓለም አቀፍ ሚዲያዎች መረጃ ሰጥተው የገጽታ ግንባታ አበላሽተዋል በሚል የብልጽግና ክስ እንደሆነም በምንጮቻችን አረጋግጠናል። አንድ የክልሉ የጤና ቢሮ ከፍተኛ ባለሙያ ተጠይቀው እንደገለጹት ከጤና ሚኒስቴር በኩል እንጂ ምንም አይነት መረጃና መግለጫ የክልሉ መንግስት የመስጠት ኃላፊነት እንደሌለው በመግለጽ የትኛውንም የመንግስት ሚዲያዎች በጉዳዩ በተለይም ከበሽታ ጋር በተያያዘ ህይወት ያለፋቸውን አካላት ተጠቅሶ እንዳይዘግቡ የሚል አቋም በብልጽግና አቋም በኩል ተይዟል ብለዋል። በጉዳዩ ዙሪያ ተጨማሪ መረጃ ለማግኘት ጥረት ያደረግን ነው። ሆኖም የብልጽግና አገዛዝ ከዜጎቹ እልቂት ይልቅ የገጽታ ግንባታው እያስጨነቀ ይገኛል ተብሏል። የተፈጠረውን የቫይረስ ክስተት አስመልክቶ የሀገር ውስጥና ዓለም አቀፍ ሚዲያዎች ጉዳዩን በማወቃቸው በተደጋጋሚ በቀረበው ዘገባም ተከትሎ የፌዴራል ጤና ሚኒስቴርና የዓለም ጤና ድርጅት ደብሊውኤችኦ መግለጫ እንዲሰጡ አስቸኳይ ባጀት እንዲመድቡና በሽታውን ለመከላከል በትኩረት ወደ ስራ እንዲገቡ መደረጉ ይታወሳል። ነገር ግን በእነዚህ ና ዳይሬክተሮች ምክንያት ይህ መረጃ ዓለም አቀፍ እውቅና አግኝቶ በርካቶች ትብብር ተደርጎ ስለ በሽታው ሁሉም እንዲያውቅ ተደርጎ በተለይም ደግሞ ደብሊው ኤች ኦ ስለ በሽታው በሰማ ሰዓት ወዲያውኑ 300,000 የአሜሪካን ዶላር በመደገፍ በሽታው እንዲገታ ትልቅ ትብብር እየተደረገ ባለበት ሰዓት ይህንን መረጃ እንዴት ታወጣላችሁ? በሚል ብልጽግና ይህንን አደገኛ ቫይረስ እንዳይስፋፋ ዓለም አቀፉ ማህበረሰብ አውቆ ወዲያውኑ ትብብር እንዲያደርግ ያደረጉትን ዶክተሮች አባሯቸዋል። እንግዲህ ይታያችሁ፣ እነዚህ ዶክተሮች ይህ ጉዳይ ዓለም አቀፍ ትኩረት እንዲያገኝ ባያደርጉት ኖሮ እስካሁን በሽታው በመላው አገሪቷ ተስፋፍቶ ልክ እንደ ኮሮና ጊዜ እንደነበረው ከዛም በባሰ መልኩ ኳረንቲን የምንገባበት ስራዎች የሚቆሙበት ሁሉ ነገር የሚቀዛቀዝበት ሁኔታ ይፈጠር ነበር። ነገር ግን እነዚህ ዶክተሮች ቀድመው ሁኔታውን በማሳወቃቸው የዓለም አቀፍ የጤና ድርጅት በማወቁና ደብሊው ኤች ኦ ወዲያውኑ እርዳታ በመላኩ 300 አሜሪካን ዶላር በመላኩ እንደሚታዩ አሁን በሽታው እየተገታ ይመስላል። ነገር ግን ብልጽግና ይህንን የፈለገ አይመስልም። ለዚህም ይመስላል ዶክተሮቹን እያሰናበታቸው ይህ በእንዲህ እንዳለ የእንግሊዝ መንግስት ወደ ኢትዮጵያ እንዳትጓዙ ከተጓዛቸውም በትልቅ ጥንቃቄ ሲል መግለጫ ወጣ። ወደ ኤርትራም እንዳትጓዙ ብሏል። የእንግሊዝ ውጭ ጉዳይ ሚኒስትር ባወጣው መግለጫ ዜጎች ወደ ኢትዮጵያና ኤርትራ እንዳይጓዙም አሳስበዋል። ተጉዛችሁ ችግር ቢፈጠር ኃላፊነት አልወስድም ሲልም ማስጠንቀቂያውን አውጥቷል። ትላንት የእንግሊዝ መንግስት ወደ ኤርትራ እንዳትጓዙ ሲል መግለጫ ሲያወጣ የአብይ አህመድ ደጋፊዎችና የብልጽግና የሚዲያ ሰራዊቶች በኤርትራ ላይ ሲሳለቁና የእንግሊዝ መንግስት ዜጎቹን ወደ ኤርትራ እንዳትጓዙ አለ ብለው ሲፈነጩ ነበር። ዛሬ ደግሞ ወደ ኢትዮጵያ እንዳትጓዙ መባሉን የሰሙት የብልጽግና የሚዲያ ሰራዊት ድባቴ ውስጥ ገብተዋል። አብይ አህመድ ኮሪደር የምንሰራው ቱሪስቱን ለመሳብ ነው እያሉ በተደጋጋሚ ሲናገሩ ይደመጣሉ። ዛሬ እንግሊዝ ዜጎቿን ወደ ኢትዮጵያ እንዳትጓዙ ብላለች። ከእንግሊዝ በመቀጠል ሌሎች የአውሮፓ ሀገሮችም ለዜጎቻቸው የጉዞ ማስጠንቀቂያ እንደሚሰጡ ይጠበቃል። የእንግሊዝ መንግስት ወደ ኢትዮጵያ እንዳትሄዱ ተቆጠቡ ካለው በተጨማሪም ድንገት ወደ ኢትዮጵያ በአስቸኳይ የስራ ምክንያት ት የሚሄዱ ዜጎችንም አስጠንቅቋል። የእንግሊዝ መንግስት ወደ ኢትዮጵያ ለሚጓዙ ዜጎች በሰጠው የጉዞ መመሪያ በምስሉ ላይ እንደምትመለከቱት በአረንጓዴ ቀለም የተገለጹ አካባቢዎች ብቻ ለኤምባሲው አሳውቀው የእንግሊዝ ዜጎች እንዲጓዙ መክሯል። በቢጫ ቀለም የተገለጹ አካባቢዎች ደግሞ ከስጋት ያልወጡ ቦታዎች ሲሆኑ ወደዚህ እንዳይሄዱም ጥንቃቄ እንዲያደርጉም አሳስበዋል። በቀይ የተገለጹ አካባቢዎች ላይ ደግሞ የእንግሊዝ ዜጎች በፍጹም እንዳይጓዙም አሳስበዋል። በተለያዩ የሀገ የሀገሪቱ አካባቢዎች ከጦርነት በተጨማሪ የህዝብ አመጾች ሊኖሩ እንደሚችሉ የተፈራ ሲሆን የተለያዩ ኤምባሲዎች ለዜጎቻቸው ማስጠንቀቂያም እየሰጡ ነው። አማራ፣ ኦሮሚያ፣ ትግራይ፣ ሶማሌ ክልሎች በአመዛኙ ሰላምና አለመረጋጋት ያለባቸው አካባቢዎች ሆነው በእንግሊዝ መንግስት የተለዩ ናቸው። የሆነው ሆኖ ሀገሪቷ በዚህ አረንቋ ውስጥ ሆና ነው ብልጽግና ወደ ባስ መልሳለሁ የሚለው ይህ በእንዲህ እንዳለ ደግሞ አርበኛ ዘመነ ካሴ በአዲስ አበባ ጨምሮ በመላው የኢትዮጵ ቢያ ክፍል የከተማ መጽ የሚያፋፍም ግብረ ኃይል ሊቋቋም መሆኑን አስታወቀ። አርበኛው በሰጠው መግለጫ ትግሉ ከታጠቁ ኃይሎች ከውጊያ በዘለለ የከተማው ማህበረሰብ ሊደግፈውና በከተማም ትልቅ ኃላፊነት ሊወጣ እንደሚገባ ገልጿል። በዚህም የከተማው ማህበረሰብ በየከተሞቹ አመፅ እንዲያቀጣጠል የሚያስችል የዚህ መሪ ግብረ ኃይል ወደ ከተማ እንደሚገባ አርበኛ ዘመነ ካሴ በመግለጫው ገልጿል። አርበኛው በመግለጫው የተናገረውን አድምጠነው እንመለስ። ጤና ይስጥልኝ ሰውም ኢትዮጵያዊም ያልሆነውን ጭራቅ ከሕዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጓድሎ አኩሪ ድሎቹን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ቆኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ጎኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ ማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያለአንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሠራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርር መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ፣ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢው ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመንያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው በኑሮ ውድነት ሰቅዞ እያሰቃየው ነው ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሥ አንግሡ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢው ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋሃዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ፣ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፍ የመደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል ዓይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። የተኛ ኮር 14ኛ ክፍለ ጦር የበረህኛው ጅብላ ሙተራ ሻለቃ ፋኖች በብልጽግና ላይ ጥቃት ፈጸሙ። የተለመደ የወረራ ተግባሩን ለመፈጸም የብልጽግና ኃይል ከደብረ ኤልያስ ተነስቶ ወደ ቸርተከልና ከደብረ ማርቆስ ከተማ ተነስቶ በየቦ በኩል ወደ ሊባኖስ ቀበሌ ለመግባት በመድፍ ታገዘ ሙከራ ቢያድርግም ከደብረ ማርቆስ ከተማ የመጣው በጀግኖቹ የ14ኛ ክፍለ ጦር የበረህኛው ጅብላ ሙተራ ሻለቆች ፋኖች ከፍተኛ ምት ደርሶበት ሙትና ቁስለኛውን ይዞ ወደ መጣበትም ተመልሷል ነው የተባለው። በጀግኖቹ ሜዳ ገብቶ የጀግኖቹን በትር መቋቋሚያ ያቃተው የብልጽግና ሰራዊት የፈሪዱላውን በሆነው መድፍና ሞርተር የንጹሐን ህይወትን ሲቀጥፍም ውሏል። በተያዘ ዜና ቸርተክል ታዳይ ከተማ የወረረው ወራሪው የብልጽግና ሰራዊት በአሁኑ በባንዳዎች እየተመራ የነዋሪዎችን ቤት እየበረበረና እየዘረፈም ይገኛል። እንደ ከዚህ በፊቱ ሁሉ በዚህ አስነዋሪ ተግባሩ የተማረረው ማህበረሰቡም ቤቱን ጥሎ እየተሰደደ እንደሚገኝ ማወቅ ተችሏል። በዚህም መሰረት አንድ ዜማ በቃል እየተባለች የልጆች እናት በአሰቃቂ ሁኔታ በብልጽግና ሰራዊት መገደሏም ነው የተረጋገጠው። አሁን በቀጥታ ከወሎ ወዳገኟቸው አበይትና ሰበር መረጃዎች ከማለፊያ በፊት አንድ መረጃ ላጋራችሁ። በትላንትናው እለት እንደሚታወቀው በሚዲያችን ከኤርፖርቱ አቅራቢያ በ15 ኪሎ ሜትር ባነሰ ማለት ነው። የጎጃም ፋኖ በአገዛዙ ወታደሮች ላይ ከፍተኛ ጥቃት መፈጸሙን እና መገናኛ በተባለው ካምፕ ውስጥ የነበረ አንድ ታንክን ማቃጠሉን እንዲሁም በርካታ መሳሪያዎችን መማረኩን መዘገባችን ይታወሳል። ከዚህ ጋር በተያዘ የአገዛዙ ሚዲያዎች ራሱ የጎጃም ኮሚኒኬሽን ቢሮ ሳይቀር ጉዳዩን አምኖታል። ታዲያ ከዚህ ጋር በተያዘ በአስቂኝና በአስገራሚ ሁኔታ የጎጃም ኮሚኒኬሽን ቢሮ ፋኖ ታንክ ቀጠለ በማለት የህዝብ ንብረትን አወደመ በማለት በአስገራሚ ሁኔታ እንደተበዳይ ቀርበዋል። በሚያሳዝኑ ሁኔታ ይሄ ታንክ አማራ ክልል የገባው አማራን ሊጨፈጭፍ እንጂ ማዳበሪያ ሆኖ አሊያም ትራክተር ሆኖ አይደለም። ታዲያ ይህንን ታንክ የሀገር ንብረት፣ የሀገር ሀብት የሆነን ነገር ፋኖ አቃጠለው ብሎ ማለቀስ እጅጉን አሳዛኝም አስገራሚም ነው። እንግዲህ በምስሉ ላይ እንደምትመለከቱት ፋኖ የጥፋት ቡድን ነው የምንለው ለዚህ ነው በማለት በመጀመር የመንግስትና የህዝብ ንብረት የሆነን የሀገር መጠበቂያዎችን እንዲህ አውድሞ ፈርጥጧል በማለት ፋኖ የአገዛዙን ታንክ ማውደሙን በመግለጽ ነገር ግን የሀገር ሀብት ነው እያለን ነው። አማራ ክልል የገባው መቼስ ድንበር ሊጠብቅ አሊያም ደግሞ የአማራን ህዝብ አንዳች ከመጣ ተአምራዊ ፍጥረት ሊታደግ አይደለም፣ አማራን ሊጨፈጭፍበት እንጂ። ስለዚህ የብልጽግና ሚዲያ ኃይሎች እንግዲህ ግራ የሚያጋቡ ናቸው፣ እጅግም አሳፋሪ ናቸው ለማለት ነው። ይህ በእንዲህ እንዳለ ወደ ወሎ ስናልፍ ከመቄት ወደ አግርቲ በመኪና ተጭኖ ሲንቀሳቀስ የነበረ የብልጽግና ኃይለ ሰራዊት በደፈጣ ተመታ። አፋባሃ ምስራቅ አማራ ቀጠና ሚልቅ እዝ የደገው መብረቁ ኮር አንሻ ክፍለ ጦር በትላንትናው እለት አመሻሽ ላይ ባደረገችው ደፈጣ በአንድ ካሶኒ ተጭኖ ሲንቀሳቀስ የነበረ የፋሽስቱ ሰራዊት ዶጋመድ ተደርጓል። በደፈጣ ጥቃት የተሰነዘረበት የአገዛዙ ሰራዊት በርካታ ሰራዊቱ ሙትና ቁስለኛ ሲሆን ከ17 በላይ ከባድ ቁስለኛ መደረጉም ተረጋግጧል። የአገዛዙ ሰራዊት ሬሳውን ጭኖ በመውጣቱ የሞተውን ለማወቅም አልቻልንም። ቅሌትና ሽንፈት ተፈጥሯዊ ባህሪ የሆነው የብልጽግና ስርዓት የፋኖን ጎምዛዛ የቅጣት በትር በየደቂቃዎቹ እየተጋተም ይገኛል። የአገዛዙ ኃይል በዚህ ውጊያ በአስገራሚ ሁኔታ ፋኖ ቁስለኞችን አይነካም የተማረኩትን በዓለም አቀፍ በዓለም አቀፍ የጦርነት ሕግ መሰረት እንደሚዋጋ በመገንዘብ ቁስለኞቹን አይነካም በማለት ቦታ እንዳያጣበቡብኝ ብሎ ቁስለኞቹን ትቶ መፈርጠጡም ተነግሯል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አለም አቀፍ የውጊያ መርሆ ሰዎች ጠብቀንም እንዋጋለን ሲሉ የአማራ ፋኖ ብሔራዊ ኃይል አፋ ባሃ የድጋው መብረቁ ኮር አንሻ ክፍለ ጦር የህዝብ ግንኙነት ለሚዲያችን በላኩት መረጃም ገልጸዋል። ይህ በእንዲህ እንዳለ በወሎ በዛሬው እለት ደሴ ዙሪያም በተደረገ ከባድ የተባለ ጦርነት የአገዛዙ ከፍተኛ ወታደራዊ መሪዎችን ጨምሮ ሶስት የብልጽግና ካድሬዎች መገደላቸው ተሰምቷል። በውጊያው ሻለቃ ተየን ጨምሮ ተጨማሪ የብልጽግና የጦር መሪዎች ላይመለሱ ወደ ላይኛው ሲሸኙ ደሴ እንዳትያዝ ደሴ ከተያዘ ማዘዝ ማብቂያችን ያሉ የአገዛዙ አመራሮች በደሴ ዙሪያ የአገዛዙን ጦር እንደ ጉድም እያስጨረሱት ነው ተብሏል። ዛሬ በነበረው ውጊያም ከ50 በላይ የአገዛዙ ወታደር በደሴ ዙሪያ በዚህ ውጊያ ሲገደል 23 ቁስለኛ ወደ ደሴ ለሕክምና መወሰዳቸውም ታውቋል። የፋኖ ኃይሎች ከደሴ አፋፍ ላይ ሆነው ባድረጉት ውጊያ አገዛዙም ድሮን የተጠቀመ ሲሆን ፋኖ ከነበረበት ቦታ እንዳያልፍ፣ ደሴ እንዳይገባ ያላቸው አማራጭ ድሮን ብቻ መሆኑንም ያሳይተዋል ነው የተባለው። አሁን በመቀጠል ሁለት መረጃዎች እናጋራችኋለን። አንደኛው ቪዲዮ ሲሆን ሁለተኛው ደግሞ ከፋኖ አመራሮች ጋር የተደረገ ቆይታ ነው። በመጀመሪያው ቪዲዮ የብልጽግናው ኃይል አንገሸገሸን በቃን ያሉ የቀድሞ የብልጽግና ወታደሮች፣ የኦሮሞ ተወላጆች ማለት ነው፣ የፋኖ ኃይልን ከተቀላቀሉ በኋላ ከእኛ ጋር ያደረጉትን ቆይታ እናስመለክታችኋለን። በመቀጠልም ደግሞ በጎንደር እንዲሁም በሌሎች የአማራ ክልል ቀጠናዎች የአማራ ፋኖ ብሔራዊ ኃይል ውጊያ አድርጓል። ከእነዚህ ውጊያዎች ጋር በተያዘ ከአማራ ፋኖ ብሔራዊ ኃይል የሕዝብ ግንኙነቶች ጋር ቆይታ አድርገናል። እነሱም ተጨማሪ መረጃዎችን ከውጊያ ጋር በተያዘ ይሰጡናል። ከእነሱ ጋር የተደረጉትን ቆይታ አድምጠን እንመለስ። አዲስ አበባ ላለ ወይ የመጣሁት ከሶስተኛ ሶስተኛ ሬጅመንት ነው። የተወለድኩት እና የመጣሁት አካባቢ ደግሞ ሸዋ ነው ማለት ነው ወደ አምቦ ካሱ ይባላል። ከሶስተኛ ስመጣ ሶስተኛ ሬጅመንት ነው የመጣሁት። አዎ። እኛ የወጣንበት አላማ በቃ መከላከያ በስርዓት የሚሰራ መሰለን ደህንነትን ይዘርፋል ይሰርቃል። በዛ ምክንያት በቃ ይሄን ይሄን የአማራ ህዝብ ላይ እንደዚህ ሲደረግ ለቀን ወተን ወደ እናንተ ተከላክለናል ማለት ነው። አዎ። ንጹሀን በቃ ፋኖ ናቸው በሚል በውሸት ስም ከቤት እያወጡም እንትን የመረሸን ሁኔታም አለ። ያው ያየን ነገር በጣም ስቃይ ነው እንጂ ሌላ እንትን የለውም ማለት ነው። ስቃይ ነው፣ በቃ አበላም አጠጣም ጣ ግበላሉ። ይህ ነው ስቃይ ነው የነበረ ማለት ነው። በስቃይ ያሰቃዩን ነበር። ጣም የነሱ እዛ ጋር ሲያወሩ እንደውም በጥይት አይደለም በብላ ነው የሚያርዳቸው ምናምን እያሉን ነበረ። አሁን ደግሞ እኛ እናንተ ጋር መጥተን በጥሩ ሁኔታ ነው ይኸው፣ ፈታ እያልን ነው ያለን፣ ምንም ያየን ነገር የለም ፈታ ብለን ነው ያለ

ሰሜን አማራ ቀጠና በላይ ዘለቀ ዝመኝ ሰው ካሳ ሁለተኛ ኮር የቋራ ኦሜላ ክፍለ ጦር ህዝብ ሁኔታ ኃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ በቋራና አካባቢ በአጠቃላይ ማለት ነው እንግዲህ የብልጽግና መራሹ መንግስት በተለይ የቋራ ኦሜላ ክፍለ ጦሩን ክንድ መቋቋም ባለመቻሉ እንግዲህ በቋራና አካባቢ፣ በአጠቃላይ በምዕራብ ጎንደር ላይ በማህበረሰቡ ላይ ከፍተኛ የሆነ ግፍ እያደረሰ መሆኑን እንግዲህ እንደው በውጭም በሀገር ውስጥ ሆናሉ አድማች ተመልካቶቻችን ማድረስ ግድ ስለሆነ ዛሬ እንግዲህ እንደምታውቀው እንግዲህ በተለይ በምዕራብ ጎንደር ከሚገኙ ቀበሌዎች መካከል የመጀመሪያው እንግዲህ በሻሽጌ ቀበሌ አካባቢ እንግዲህ የብርሃኑ ጅላ ወታደር በንጹሃን ዜጎች ላይ እንግዲህ ህግፍን ሲፈጽም መቆየቱ ይታወቃል። እንግዲህ በተለይ እዛ አካባቢ ላይ ሻሽጌ ተብሎ የሚጠራው ቦታ ማለት ነው። በጣም በርካታ የማህበረሰቡነት እቃ እያወጡ መንገድ ላይ እየዘረጉ እያቃጠሉ ያሉበት ሁኔታ ነው ያለው። በጣም የሚያሳፍርና ነውረኛ ተግባር ነው እያከናወነ ያለ። ሌላው እንግዲህ በቋራ ወረዳ ከምትገኘዋ በደል አቀባይ ደግሞ በተመሳሳይ እንግዲህ በተለይ የአርሶ አደሩ መሳሪያ የጥጃ ብረቱነን በጣም ከሰላሳ ያላነሰ የጦር መሳሪያዎችን የቀማበት ሁኔታ ነው ያለው። መጨረሻ ላይ እንግዲህ ማህበረሰቡ እንዳይባልንበትና የማታለል ተግባሩንን ማሳያ ይሆን ዘንድ አይ መሳሪያውን የነጠቅናችሁ ምናልባት ጽንፈኛውን እዚህ አካባቢ ላይ እስከ ስድስት ወር እናጸደዋለን ከስድስት ወር በኋላ መሳሪያችሁ ይመለሳል የሚል የውሸት ማታለያ ተግባር ሲያከናውን ቆይቷል። ስለዚህ በቋራና አካባቢ በተለይ በተለያየ ገጠራማ አካባቢዎች ላይ የቋራው ምላክ ለጦሩን ክንድ መቋቋም ባለመቻሉ በአልፎ የሚሄደው በንጹሀን ላይ ይሄን ግፍ እየሰራ ነው ያለው። በተመሳሳይ የተከመሩ ክምሮች እንደ አፕሬተር ኤፍ የመሳሰሉትንም እግር መንገዱን እያቃጠለ እየሄደበት ያለ ሁኔታ ነው ያለው። ከዛውጭ የጦር መሳሪያ ነበራችሁ፣ በሚል በርካታዎችንንም እንዲሁ በግፍ እያሰረ ነው ያለው። በዚህ ቀበሌ፣ በተለይ በሽንፋ አካባቢ ላይም እንደዚሁ በተመሳሳይ ከፍተኛ ቁጥር ያለው የአማራ ተወላጅ የሆኑ መሳሪያ ነበራችሁ፣ ሸጣችሁ በልታችኋል፣ መሳሪያውን ካላመጣችሁ አንለቃችሁም በሚልም እንዲሁ ታፍረው ይሰቃዩ ይገኛሉ ማለት ነው። በአጠቃላይ እንግዲህ በዚህ አካባቢ የብርሃኑ ጁላ ወታደር ወይም ደግሞ የዙፋን አስጠባቂ በተለይ ደግሞ ይሄ የምንሻና ያልማ መታኝ አካላትም ይሄንን መንገድ እየመሩ ፋኖል ፊት ለፊት መግጠም ባለመቻላቸው የዝንጀሮ ስራ እየሰሩ ሰንብተዋል ማለት ነው። ነገር ግን በመጡበት ተመተው የተመለሱበት ሁኔታ ነው ያለው። ስለዚህ በአጠቃላይ በመጨረሻ እንደው መልእክት ማስተላለፍ የፈለግኩት በተለይ በምዕራብ ጎንደር አጠቃላይ ማለት ነው፣ እንደ አማራም አጠቃላይ ቢቻል ማንኛውም የግል ጦር መሳሪያ ያላቸው ከፋኑ ጎን ቁማቸው ይሄንን ስርዓት ለአንዴና ለመጨረሻ መቅበር የግድ ይለናል። ከዛ ውጭ ግን ቁጭሎ ተቤት ተቀምጦ እያላዘኑ መሳሪያን መነጠቅ ማለት ውርዴት ነው። ስለዚህ ጠላት በሄደበት ሁሉ እየገድለና እያሳደድና ንብረት እየቀማና እያቃጠለ ያለው አማራ በመሆናችሁ ነው። ስለዚህ ይሄንን አውቆና ተገንዘቡ ማህበረሰቡ ከምንጊዜውም በላይ ራሱን መጠበቅ ይሄንን ጠላት ማዋረድ ተገቢ ነው የሚሆነው ብዬ አስባለሁ። ስለዚህ በተለይ በተለይ አርሶ አደሮች ፋኖን ብቻ ይነካል ብላችሁ የምታስቡ የግል የጦር መሳሪያ ባለቤቶች ከንቱ ቅጀት መሆኑን እናውቃችሁ። ስለዚህ ይሄ ክልፍልፍ የሆነ ስርዓት ማንኛውንም አማራ በሄደበት ሁሉ እያሳደድ እና እየገደለ እየዘረፈ እየሄደ መሆኑን ተገንዝባችሁ ከምን ጊዜ ጠላት ሲመጣ በአካባቢው ፈጥኖ ቤተናን ዘግቶ ወደ ጫካ ብቻ እዛው ላይ ገጥሞ ማርኮ መስደድ ተገቢ ነው የሚል እምነት ያለን። ስለዚህ ደጋግመን ይሄን መልእክት አስተላልፈናል። በተለይ ቋራማ አካባቢ ላይ ማህበረሰቡ የግል ጦር መሳሪያውን ይዞ ከቤት መገኘትም የለበትም። በዛ ላይ ሲገኝ መሳሪያውን ብቻ ሳይሆን በህይወት ላይም ከፍተኛ የሆነ አዳጋ እየፈጠረ ስለሆነ አውቆና ተገንዝቦ መንቀሳቀስ አለበት የሚል እምነት ያለንን